የዛሬውማ የተለየ ነው፣ ውድ ቤተሰቦች። ኧረ ምንድን ነው የምናየው? ፈኪያችን፣ ዳይመንዳችን የዛሬው ያበደ ነው። የዳይመንዷና የእርግቧ ቤተሰቦች እንኳን ደስ ያላችሁ። የነዚህ የሁለት ልጆች ደስታ እንደዚህ። ኧረ ወይኔ፣ እንዴት ነው የሚያምሩት! ወየው ወየው ወየው ሰላሙ አለይኩም ወረህመቱላሂ በረከተ ወድላይ፣ የተከበራችሁ ቤተሰብ እንኳን ደህና መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ ውድ ቤተሰብ ዛሬ እንዴት ነው? እስኪ ማነው ደስ ያለው? ረ እነዚህ ልጆች ረ ደመቁ። መሻአላህ መሻአላ፣ መጀመሪያ መሻአላ፣ መሻአላ በሉ ማለት ነው። መዝናናቱ ጀምሯል፣ ማለት ነው። ጀመረ ጀመረ ጀመረ ጀመረ። እዛ ሰፈር ጭስ እየጨሰ ይመስለኛል ማለት ነው። እንግዲህ አብሽሯ ይዟችሁ። ለማንኛውም እስኪ ማን ነው እንደኔ ደስ ያለው? ከመጀመሪያ ስገባ ሩጭ ባላገኛችሁን እኮ ሰርች አድርጌ የሚገባው ፈኪ ቤት ነው ማለት ነው። ማሻላ ተባረከላ፣ ማሻላ ተባረከላ። ኮመንቱ ደግሞ እንዴት ነው ደስ ያለው። አንዳንድ ግን ያው ጨረር ጨረር ያሉ አሉ ማለት ነው። አብሽሮ አይዟችሁ እንግዲህ ዋ ጠጡ ዋጠጡ ጠጡ። እንዴት አምሮባቸኋል! ኧረ የዳይመንዷ ቤተሰቦች እንዴት ናችሁ? የት ናችሁ? ወደ የት ናችሁ? ምን እየተሰማችሁ ነው? እስኪ እንደኔ ደስ ያሉ ማነው ማለት ነው። በጣም ነው ደስ ያለኝ በእውነት። የፈቂ ሳቅ መመለሷ፣ አንድ ላይ መሆናቸው እንደዚህ ትላንት በተለይ ደግሞ እንደዛ ኧረ አዝናናታሉ ብሎ ነበር እንግዲህ ዛሬ ጀምሯል መዝናናቱ ማለት ነው። ደስ ብሎኛል። ደስ ብሎኛል። ፈኪ ፈኪሻ ዳይመንዳ አደ እኔ ደግሞ በራሴ አደይ አበባ ብያታለሁ። በቃ ፍክት ያለች እኮ ነው ውበቷ፣ እያደር የሚወጣ ጎልቶ የሚወጣ ውበቷ ማለት ነው። ማሻላ ተባረክላ። ማሻላ ማሻላ ማሻላ፣ እያደር ነው የምታበረው ማለት ነው። ወላሂ ፈኪ በቃ ሁሉን ነገር አሟልታው ሰጥታታል ማለት ነው። ከሙያ ሙያ፣ ከመልክ መልክ፣ ከሁሉ ነገር፣ ያኒ ቁጥብ የሆነች በእውነት ዳይመንድ እኮ የተባለች እኮ ታይታ ነው እንግዲህ ከንጉሱ ጋር መጥቻ አለሁኝ ብላለች። እንግዲህ ከንጉሱ ጋር መጥቻ አለሁ ብላለች። ማሻአላ ተባረከላ ማሻአላ ማሻአላ ማሻአላ ማሻአላ እንግዲህ ሰዓት እስከሚደርስ ጓጉቻለሁ ማለት ነው። እንግዲህ አዲስ የሆናችሁ ለዚህ ለቤት ሰብስክራይብ በማድረግ የዳይመንዷ ቤተሰብ ደግሞ የነበራችሁ ደግሞ ላይክ እያደረጋችሁ ፈኪ እንወድሻለን እያላችሁ ቤቱን ቤቱን አጥለቅልቁት ማለት ነው።